ሌላ ህመም ውስጥ ነበርኩኝ። መብላት እየፈለግኩኝ እህል እንኳን ውስጥ አይቀመጥም ነበር። እንግዲህ ቤተሰብ ያልነው ነገር አልቀረም። ትላንትና አብርሃም መጥቶ ሩታን አብረን ሁኑን ሲላት፣ ብዙዎቻችሁ ማለት ነው ምናለ ሩታ ይቅርታ ብታደርጊለት ምናምን ስትሉ ነበረ። እኔ እንዲሁ ተናግር ያለኝ በነገራችን ላይ አብርሃም ከሩታ ጋር መሆን ሳይሆን የሚፈልገው ሩታን ማስጠቆር ነው። ይህንን ትዳር ሩታ እንደማትፈልግ አድርጎ ለተመልካች ለጓደኞቹ፣ ለቤተሰቦቹና በዙሪያው ላሉ ሰዎች ማሳየትን ነው የሚፈልገው። ብዙዎቻችሁ የአብርሃምን ሀሳብ አልተረዳችሁም። እና ትላንትና ለሩታ መጥቶ ያንን ጥያቄ ሲያቀርብላት ነገ ተመልሶ መጥቶ ከሄርሜላ ጋር ልክ አሁን ቲክቶኩ ላይ እንደለቀቀውና ኮሚኒቲ ፖስት እንዳደረገው አይነት ነገር እንደሚለቅ እርግጠኛ ነበርኩኝ። እንደውም ተናግሬው ነበር። እመኑኝ ነገ ሄርሜላንች ይቻ አርጎ ያመጣል፣ ይህንን በተናገረበት አንደበት ብዬ ተናግሬ ነበረ። እንግዲህ ሩታም ያለው ነገር በደንብ የገባት ይመስለኛል። ሩታውንም ከዚህ በኋላ መጠንቀቅ ያለብሽ ይሄ ልጅ በዚህ ግንኙነት ውስጥ አንቺን ማስጠቆርና፣ የዚህ ትዳር መፍረስ፣ የዚህ ግንኙነት መበላሸት አንቺን አድርጎ ነው ማሳየት ነው የሚፈልገው። ለአንቺ ብቻ አይደለም፣ በነገራችን ላይ ለተመልካች ብቻ አይደለም፣ ከዚህ በኋላ ለሚወለደው ልጃችሁም ማለት ነው። የዚህ ግንኙነት እንደዚህ መበላሸት ትልቁ ተጠያቂ አንቺን አድርጎ ማሳየት ነው የሚፈልገው እሱ። እኔ በጣም ነው ደስ ያለኝ፣ በቃ እያሰበ ያለው እያንዳንዷ ነገር እየገባሽ ስለሆነ በስነስርዓቱ አናግረሽ እኔ በጣም ስነስርዓትሽን በጣም ነው እየወደድኩልሽ አሉት የምሬ ነው ምልሽ በእንደዚህ አይነት ሁኔታ ውስጥ ያለን ሰው በስነስርዓት ሲጠራሽ ሄደሽ ኖርማሊ ማለት ነው መናገር ያለብሽን ነገር ተናግረሽ ስነስርዓትን በጠበቀ መልኩ ማለት ነው ይሄ ለብዙዎችም ምሳሌ ሊሆን የሚችል አይነት ንግግሩ ላስተናገሬ ስለነበር እኔ በበኩሌ በጣም ደስ ብሎኛል። እንደዚህ ሆነች ስላዮች ማለት ነው። ምክንያቱም ብዙ ጊዜ እናገሯሉ የሩታ ትልቁ ድክመቷ አብርሃም ነው ብዙ ጊዜ ማለት ነው፣ ብዙቻችሁ እንደምናየው ትልቁ ድክመቷ አብርሃም ነበር እና በቃ የሰው ልጅ ሁሌ ክፍተት የሚገኝበት ወይም ሁሌ ስህተቶችን ሊሰራ የሚችለው በደካማ ጎኑ በኩል ነው። እስከዛሬ ድረስ ሩታ ብዙ አይነት ስህተቶችን ስትሰራ ተመልከተናት ሊሆን ይችላል። ያንን ደግሞ ሁል ጊዜ በደካማ ጎኗ በአብርሃም በኩል ነው። ብዙ ጊዜ ስህተቶችን ራሱ ከሰራች ስትሰራ እምናያት ማለት ነው ሶ አሁን ላይ ከዛ ድክመቷ ራሷን በምን አይነት መንገድ እንደቀየረች ስታይ በጣም ደስ የሚል ነገር ነው፣ እያየን ያለ ነው ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እንግዲህ ተመሰጥኩኝ፣ ምክንያቱም ገርሞኝ ነው። እየጠበቅኩኝም ነበር አብርሃም ይህንን ነገር እንደሚያል ትላንት ያንን ነገር በተናገረበት ምላሱ ዛሬ ሄርሜላን ይዞ እንደሚመጣ እርግጠኛ ነበርኩኝ እና እየጠበቅኩ ስለነበር እንግዲህ ሰላም ሳልላችሁ ብዙ አወራሁኝ ማለት ነው። እንዴት ናችሁ ቤተሰቦች፣ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሆን። ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል። ትላንትና እንዳልነው ብዙዎቻችሁም ስጠብቁት እንደነበረው አብርሃም ከሄርሜላ ጋር በድጋሚ ተመልሶ መጥቷል ማለት ነው። እኔ ግን ቢቀርብህስ ነው ምለው፣ ቢቀርብህስ በቃ እንዴ እመን ሄርሜላን ወድሃታል፣ አፍቅርሃታል፣ ከእሷ ጋር ነው መሆን የምትፈልገው። ይሄ ነገር እኮ ባይኖር ኖሮ ማለት ነው እንደዚህ ልትወልድ ሁለትና ሶስት ሳምንት ያልከው ራስን እንግዲህ የቅራትን ሚስትህን ትተህ ከሌላ ሴት ጋር አሸሼ ገዳሜን በአደባባይ አትልም ነበረ። ፍቅር ባይዘ ማለት ነው ሶ እኛ ፈልገን ወደ ህይወታችን የምናመጣው ነገር ስላልሆነ እንረዳሃለን አብርሽ፣ ማለት ነው በቃ የሰው ልጅ ፈልጎ አይደለም እንደዚህ አይነት ስሜትን ውስጡም ሊከት የሚችለው ማለት ነው። በእርግጥ እንደ አንድ ባለትዳር ጥንቃቄ ማድረግ፣ ነገሮችን እንትን ማድረግ መቻል ነበረብህ። ግን ከዛም አልፎ ለሄርሜላ የፍቅር ስሜት ከተሰማ በቃ ተሰማህ ነው። ስለዚህ እዚህ ጋር ሌላ የሌላ ሰውን ህይወት መበጥበጥ መቻል የለብህም። ለአንተ ህይወት በጣም በብዙ አይነት መልኩ ደፋቅና ስትል የነበረችን ሴት ህይወት በዚህን ያክል ማመሰቃቀል የለብህም። የእውነቴን ነው እቺ ልጅ ወድቃ ስላላያት ነው እንዲ፣ የምሬ ነው። እኔ አንዳንዴ አብርሽን ሳየው እቺ ልጅ ወድቃ በቃ እያለቀሰች ሁሌ እንድትመጣ ነው። ቆማ መራመዷ፣ እንደዚህ ጠንከር ጀገን ብላ መሄዷ አልተመቸም ነው። ልትሰባብራት የምትመጣ እኮ ነው የምትመስለው የምሬ ነው። የምር የሆነ ሊሰባብራት የሩታ ቆሞ መሄድ የሩታ እንደዚህ መሆን ምክንያቱም አይጠብቀውም ነበረ። ሩታ ሁል ጊዜ በሱ ጉዳይ የምታለቅስ ሁል ጊዜ በሱ ጉዳይ ተሰብራ የምትኖር ነበር የሚመስለው ማለት ነው ሶ እሱ እሷን ትቶ በሄደበት አጋጣሚ እሷ ጀገነ ጠንከር ብላ ማለት ነው። ከዚህ በኋላ የራሷን ሕይወት መኖር እንደምትችል ስታሳየው የሆነ የተናደደም አይነት ነገር ነው እየተሰማኝ ያለውና እንዳልኳችሁ መግቢያ ላይ የዚህ ግንኙነት የዚህ ትዳር መፍረስ ተጠያቂ ሩታን ማድረግ ስለሚፈልግ በተደጋጋሚ ይመጣል። እመኑኝ፣ አሁን እንደዛ ብሎ ስለሄደ ተመልሶ አይመጣም ማለት አይደለም። አብርሃም በቃ የለመደ ባህሪ ነው። በነገራችን ላይ የሁለት ሶስት ቀን ቆይቶ ደግሞ ሩታዬ በቃ። እኔ ደብሮኛል እባክሽን አብረሸኝ ሁኝ ምናምን ብሎ መምጣቱ የማይቀር ነገር ነው። ከዛም ደግሞ ተመልሶ ወደ ሄርሜላ መሄዱ የማይቀር ነገር ነው እና ብዙቻችሁ ልትረዱት ስላልቻላችሁን ይህንን ነገር እያልኩ ያለሁት ያንን የምልበት ትልቁ ምክንያት ደግሞ ኮመንት ላይ የምጽፉትን ነገር ስላየው ነው። ፕሊስ፣ ሩታ ይቅርታ አድርጊለት፣ አብራችሁ ሁኑ። ማንም ሰው ይህንን ነገር ይፈልጋል። ማንም ሰው ይሄ ግንኙነት እንዲፈርስ አይፈልግም። ብዙቻችሁ ብዙ ነገር ሆናችኋል፣ አይደለ እንዲሁ በምታዩት ማለት ነው እንደው በቪዲዮ ተቀርጾ በምታዩት ነገር የእነሱ ግንኙነት ምን ያክል ሲረብሻችሁ እንደነበር እስከ ዛሬ ድረስ እነሱ ሲጣሉ አብራችሁ እንትን እየተጣላችሁ፣ እርስ በርስ ማለት ነው የአብርሽ ደጋፊ የሩታ ደጋፊ ሆናችሁ እየተጣላችሁ፣ እነሱ ሲታረቁ አብራችሁ እየታረቃችሁ፣ ሩታ ስትታመም አብራችሁ እየታመማችሁ፣ አብርሽ ሲታመም አብራችሁ እየታመማችሁ አብራችሁን የመጣችሁት አይደለ ሶ። እናንተም እንደማትፈልጉት ሁሉ የትኛውም ሰው የእነዚህ ልጆች ሪሌሽንሽፕ እንዲበላሽ ይፈልጋል ማለት አደለም። ወይም እዚህ ጋር ሲወራ የእነዚህ ልጆች መለየት ተፈልጎ አይደለም የሚወራው። ግን በዚህ ግንኙነት ውስጥ ጥፋተኛ የሆነ ሰው በግልጽ መለየት መቻል አለበት። ግንኙነትን እያበላሽ ያለ አንዱን አንዱን ወገን እየሰበረ ያለ ሰው በደንብ ተለይቶ መታወቅ መቻል አለበት። በቃ ሁል ጊዜ እቺ ልጅ ተጎጂ ሆና የአብርሃም ተጎጂ ሆና መኖር ስለሌለባት እንጂ ይህንን ነገር ምንለው ለእሷም እኮ ከባድ ነው። ግልጽ እኮ ነው። አብረሽን በጣም ታፈቅሯለች፣ ትወዳለች፣ የልጅነቷ ነው። በጣም ብዙ መስዋዕትነትን ከፍላለች ከሱ ጋር ሆና በጣም ብዙ ነገሯን አታለች። ከቤተሰብ ጀምሮ በጣም ብዙ ተነቋቁራለች። እሱም ብላ ትልቅ ችግር ውስጥ ገብታለች። የምሬት ነው። በቤተሰቦቿ ጥርስ እስኪነከስባት ድረስ በጣም ብዙ ቻሌንጆችን አልፋለች። አይደለ ሶ እሷም እሱን በቀላሉ ማጣት አትፈልግም። ግን በገዛ እጁ በራሱ በሚያደርጋቸው ነገሮች ራሱ በሚሰራቸው ስህተቶች ልጅቷን እያጣት ነው። ኦልሬዲ ማለት ነው በቃ አሁን ከጫፍ ደርሳለች እች ልጅ በጣም ወስናለች። በነገራችን ላይ እሱ አሁንም ሩታን የድሮዋን ሩታ አድርጎ ነው እያሰበ ያለው ማለት ነው። ትልቁ ችግሩ ያብራም እሱ ነው። ለዛም ነው ሁልጊዜ ሊያሞኛት ማለት ነው ሁልጊዜ እንደሞኝ እያያት ተመልሶ መጥቶ የሆነ የማሞኘት አይነት ሙከራ እያደረገበት ያለው ግን ሩታ መቀየሯን እኔ በደንብ አሁን አምኜበታለሁ። በቃ ምክንያቱም አብርሃም ከሶስት ከአራት ጊዜ በላይ ሊያጃጅላት ድጋሚ ወደሱ ሊወስዳት ድጋሚ ሊሰብራት ድጋሚ ሊያሰቃያት ሙከራ አድርጓል። በነገራችን ላይ ሩታ እሺ ብላ ገብታ በእነዚህ ሙከሮች ቢሆን ኖሮ አብርሃም ተመልሶ ያንኑ ስህተት ደግሞ ማድረጉ የማይቀር ነገር ነው። ከዛ የዛኔ ደግሞ አስቡት እስኪ በሆነ ሰው አዝናችሁ? በቃ እሺ ሀዘን ይረስቻለሁ ምናም ብላችሁ ይቅርታ አድርጋችሁለት ከገባችሁ በኋላ ድጋሚ ያስወልባችሁን ሲሰብር ምን አይነት ስሜት ነው የሚሰማችሁ? አንደኛ መሸወዳችሁ፣ ምን አይነት ሞኝ ሰው ነኝ፣ ምን አይነት ጀዝባ ነኝ፣ ተመልሽ አምኜ የገቦት ምናምን የሚለው ነገር በጣም ነው የሚያንገበገበው ማለት ነው፣ ከሌላው ከጥፋቱ ከሌሎች ከሁሉም ነገር በላይ እና ሩታ ይህንን ነገር በደንብ የገባት ይመስለኛል። አብርሃም ግን እሳው በቆምክበት ነው ያለው። የምሬን ነው እኔ አንዳንድ ጊዜ ባለንበት እድሜ ላይ የምንሰራቸው ስህተቶች አይታዩንም እና ነገ ዋጋ ተከፍልባችኋል። ለእያንዳንዱ ስህተቶች ለእያንዳንዱ አሁን ሌላ አደረጋችሁ ነገሮች ማለት ነው። መልሰህ ራሱ የራስን ቪዲዮ ስታይ እስከ ማፈር የምትደርስባቸው ነገሮች ይኖራሉ እና አሁንም ቢሆን ውሳኔን አሳውቅ። ምርጫ ሄርሜላ ከሆነች በግልጽ ተናገር፣ ወደ ሄርሜላ ሂድ። ይሄ የትኛውም ሰው ሊያደርገው የሚችል ነገር ነው። አብርሃም፣ አንተ ብቻ አይደለም ይሄንን ነገር እያደረክ ያለው በጣም ብዙ ሰው አድርጎታል። በቃ ኖት ቢግዲ ይሄ ትልቅ ነገር አይደለም። ግን እቺ ልጅ ተመላልሰህ እየመጣህ አተ ጉዳት ነው አሁን ትልቁ። እኔ ለለምፈልገው ነገር እየተመላለስክ እየተመላለስክ እየመጣህ እቺ ልጅ እየጎዳት ነው፣ እቺ ልጅ እያቆሰልካት ነው ያ ነገር ደግሞ አይፈለግም። አሁን ባለችበት ሁኔታ እንደዚህ አይነት ነገሮችን እያሰበች የምትጨናነቅበት ሳይሆን ራሷን ከፈጣሪ ጋር አድርጋ በሆዷ ውስጥ ያለውን በቅፏ እንዲያስገባላት ከፈጣሪ ጋር ግንኙነት የምታደርግበት ጊዜ ነው እና በዚህ ሰዓት እየመጣህ እንግዲህ ልጅቷን ባትለክፋት የተሻለ ነው ብዬ አስባለሁኝ። አንተ ይመች ከሄርሜላ ጋር በሸነናበል እኔ ልጅቷ ሸበላ ናት ይመች ብያለኝ። እና ያው ለጨዋታው ድምቀት ነው። እንዳታመሩት የምሬን ነው። ምርጫን ብታሳውቅ ልጅቷንም ራስንም ትጠቅማለህ ብዬ ስለማስብ ነው። እንግዲህ የዚህ ግንኙነት ትልቁ እንትን ጠባሳ ሄርሜላ ናት። ትቀጭበታለሽ እያንዳንዷ ላደረግሻት ነገር ዋጋ ትከፍያለሽ፣ ብዬ አስባለሁ ማለት ነው። ሶጋይሴ እንግዲህ የዛሬ ቪዲዮችን ይህንን ይመስላል። ማታ እንግዲህ ቸልቲ ቸልቲ እያሉ እየቦረቁ መምጣታቸው አይቀርም። ያንን ቪዲዮ አይተን የተወሰኑ ሀሳብ አስቴቶችን እንሰጣለን ማለት ነው። እወዳችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።